ሞት አይቀርም እና አላህዬ ከመልካም ስራ ጋር በሚያችን ረዥም ያደርግልን። እንደ ሞት ማን የሚያስፈራ አለ? አከዋኒ አከዋቲ ማለት ነው እህት ወንድሞቼ፣ እንደ ሞት አይምሯችን እኛ እኔ እንጃ የሰው ልጆች ስንባት አይምሯችን፣ ልባችን ደንዳና በቃ ምንም ነገር የማይፈራ ወንድሞቻችን ታጠገባችን ብድግ ብለው ሲሄዱ ምንም የማይመስለን አዱኒያ አዱኒያ የምንል ስብሃናላህ።

ያኑርህ ያረቢ ቤተሰቦችህንም ላራ ይሰብራቸው። የሰውምሃ ለልጆችህ፣ ለቤተሰቦችህ ሱብር አላህ ይስጣቸው። ወላ እንግዲህ የአላህ ሱብሃነሁ ወተዓላ ቀዱዋ ቀደር ሆነችና ይችን አዱኒያ በልጅነቱ ወላ የኔ ወንድም በልጅነት እንደዚህ ሲሄድ እኔ ግርም ያለኝ ያው የሚዲያ ሰው ነሺዳ እንደሚሰራ ያው ሚዲያ ላይ ለቀውታልና፣ ያው በደሴ ወለየ ነው፣ የደሴ ልጅ ነው። እና ቀብሩን ምናምን ሲያመጡ ሳይ ልቤ ተሸበረ። ወላሂ እንደዚ ቆፍረው ቀበሩት፣ ቀብረኛው ሁሉም ተመለሰ፣ እሱን አፈር አልብሰውት። አዱንያ እንደዚች ናት፣ ቤት የለ ብር የለ ልጅ የለ

አዱኒያ እንደዚህ ናት እኮ በነገራችን ላይ እናትና አባቶቻችንን ቀብረን እህትም ቀብረን ሁሉ ነገር አድርገን ደግሞ በሆነ በጠቃቅን ነገር እርስ በራሳችን ስንያያዝ፣ ይቻ አዱኒያ ለራሴ ግርም ይለኛል። እኔ ልባስ ያላቸው እንደገና ወደ ሌለው በቃ ጭማሪ የሚፈልጉ ህዝቦች ናንቆኛ ጭማሪ የምንፈልግ ሆ ሲከድ እኮ ስራ አንድ ሰውን ማስለቀሳችሁ፣ ዞለማችሁም። ወላሂ ዞለምንም አስለቀስንም፣ የሰው አቀበላንም። እዛች ቀብር ስንገባ ያ ረብ መልሰኝና ለአዱኒያ ከይረ ነገር ልስራ፣ ያን ያጠፋሁትን ነገር ላስተካከል፣ አላህዬ ብንለው የዛ ሰዓት አይሆንም። አላህ ካቴማችን ያሳምርልን፣ አላህ መጨረሻችን ያሳምርልን። ወንድማችን በብዙ ከይረ ስራ ላይ ው በነሽዳ ላይ ብዙ ብዙ ነገር ያደርጋል። እኛ ስልባችን ደርቆ ያለ ነው፣ በሰው ሐቅ ሰውን በመግደል ሰውን በማሰቃየት የሰው ሐቅ በመውሰድ እንዲያው፣ ይህችን አመት እኮ ይህችን አለም ስንት አመት የምንኖርባት ይመስለናል። ግን ከንቱ ነች፣ ይቻለም ከንቱ ነች። ና ወገኖቼ፣ አላህ ይጠብቀን፣ ረጅም እርሜ ይስጠን። ወንጀለኛውም ተሆን

እኔ ወላሂ ስብሀና አላህ ደግሞ እንደዚህ ሙባሸረት እንትያሳያችሁ እንደዚ ፍትነፊት የሞትን ነገር በቃ እንደዚያ አፈር ቆፍረው አባቶች ቀብረውት ሙልጭ ብለው ሲመለሱ ቀብሮ ብቻ ነው የቀረው። ስብሀና አላህ ነገ ጠዋት ሁላችንም እያንዳንዳችን ይችን እድል ይሰጠናል። አትቀርም። ሁላችን የበኒ አደም የተባለች ነፍስ ሁሉ ሁሉ ነፍስ የዳይቀቱን ሞት ሁሉ ነፍስ ሞት ቀማሽ ናት በዚች ምድር ላይ ማለት ነው።

ሸክላ የሚሰበር እቃ ነው። ስብሃናላህ ላ ቁመን ስንሄድ ስንሆነ ስንወነጅን ሰውን ስንስን ሃይለኛ ማንሰበር ቅዋ ያለን ወላ ሃውላ ወላ ቅዋ ወላ ምንም ቅዋ አቅም የለንም። አንድ ቀን እኳ ሙተን ሩሃችን ተወጣች፣ ሁለት ቀን አንድ ቀን ታደርን የምንሸክ ሰዎች ነንና የሰው ልጅ እንደው ካቻል ጥሩ ንግግር ካቻል ደግሞ ዝም ዝም ማለት ሱብሃና አላህ ዝምታ ጥበብ ነች እኮ በዚች ምድር ላይ ዝም አየ ካቲማችን አላህ ያሳምረልን። ቤተሰቦቻችንን፣ የሚሞቱትን አላህ በጀነተል ፊርዶስ በጀነትአባ ያኖራቸው ለእኛንም መጨረሻችን ያሳምረልን። እውነት የሰው ልጅ ካቲማው ሲያምር ነውና አላህዬ ይሄ አማሟቴን አሳምርልኝ ነው። አላህ እርሜን ረጅም አርግልኝ በዚች አዱንያ ላይ ስኖር ሁሉ በኒ አደም ስተተኛ ነውና፣ አላህ ቀፍሩ ረሂም አዛኝ የሆነ ጌታ። እየሰገድን ስጁዳችን ለአላህ እንላመን። አላህ ሰሚ ነው አሊም። ያ ረቢ አላህ ምንም ይችን አዱንያ ብንሰበስበው ብንይዘው ወደ ብንለው ሁሉን መኪናውን ቤቱን፣ በቃ ሁሉን ነገር ብንሰበስበው እድሜያችን ከአመት አመት እየጨመረች ነው የምንሄደው። ፊታችን እየላላ ያው ውጥርጥር ያለው ፊታችን እንደዚህ ያማረው እጆቻችን ሁሉ ነገራችን እየላላ በቃ እያጠርን ነው የምንሄደው። አደ ሱብሃነላህ ኸለቀ ሰማዋት ሆ የእሱ ጥበብ ነችና፣ ለዚች ላ ዱኒያ የሰው ሀቃ ያስመታኝ። እኔ አላህን የምለምነው የሰው ሀቃ ያስመታኝ፣ ያረብል ዓለሚን እሱ ራህማን እሱ መጨረሻ ያሳምርልኝ ቤተሰቦቼንም ሰላም ያርጋቸው። እናትና አባቴን አላህ በጀነተል ፊርዶስ በጀነት ልአላ ያኖራቸው አላህ ይዘንላቸው። በዚሽ ምድር ላይ ያለነ ሁሉ የውልኝ ስሞልኝ ሳይሆን ሊላህ ብለን የምንዋደድ ያድርገን። የውልኝ የስሞልኝ ውዴታ አዱና ላይ ይቀራል ተቀባይነት የለው አስለን እንዳሞገሱኝ እንድወዱኝ እሷ እንደዚህ ናት እሱ እንደዚህ ነው ብለን የምንሰራው ስራ ይሄ የሙናፊቅ ስራ ነው። ላ ሁሉም ነገር ተንሰራ ሌላህ ብለን በቃ ሌላህ ብሎ የሚሰራ ነገር አላህ ይወፍቀን። መጨረሻችን አላህ ያሳምራላቸው። አላህ ያሳምረልኝ። ሀገራችንን ሰላም ያድርግልን። ስንቶቹ ናቸው እንደዚህ በማረግን መቀበር ትልቅ ነዓማ ነው ወላሂ። አላህ እንግዲህ የብኒ አደም ታመሽ ማንገት ግን አትጠብቅ። ካነቃህ ማምሸት ግን አትጠብቅ ይላል አላህ ሱብሃነሁ ወተዓላ። ከደም ስራችሁ ቅርብ የሆንኩ ጌታ ነኝ ይላል። እና አላህ መጨረሻችን ያሳምርልን። እኛ ልጅ የእሱነን ሰው ልጅ ታሞ ቤተሰቦቹን እንኳን ቤተሰቦቹን እንደዚህ ቼክ አድርጎ እንደዚያ አሞታል አለ አላህ ያሸረው እንዴት ነው ብሎ ድንገተኛ ሞት አላህ ይጠብቀን። እንደው ከድንገተኛ ሞት አላህ ይጠብቀን ያረብ አለሚን። የሞቱትንም ቤተሰቦቻችን አላህ አላ ለጀነት ያርጋቸው። ይህም ወንድማችን አላህ የረሃመ ሙስሊም ወንድማችን ነው። ዱዓ አድርጉለት። ሁላቸው ሙስሊም እህት ወንድሞችን አላህ ይዘንለት፣ አላህ ይዘንለት። ሁላችንም አላህ ይጠብቀን። ወጥቶ ተመጣት አላህ ይጠብቀን። ከቤተሰቦቻችን ጋር ካሉት ጋር ተገናኝተን ናፍቆታችንን ጨርሰን እንደው አላህ ያገናኘን። እውነት ከባድ ነው፣ በሰው ሀገር ላይ ተለያይቶ በአንድ ነገር ሲመጣ ይከብዳል። ከእንደዚህ አይነት ነገር አላህ ይጠብቀን። ሞት አይቀርም ለማንም እና የሰው ልጅ አላህ ስብሃነ ወተዓላ ሀራሙንም ሀላሉንም አሳውቆናል። ምን ችግር አለ ምንድን ነው በማለት ሁልጊዜ መታለል ያለብንም ወደ አላህ መመለስ ነው ያለብን እህቶቼ ለአላህ ስብሃነወተዓላ ለሰው ሳይሆን፣ ሰው ሊያምናችሁ ላያምናችሁ ይችላል። በቃ የሰው ልጅ እምታረጉት ለአላህ ብቻ ነው፣ የምንሰራውን ስራ የምናድርገውን ከረብል ዓለሚን። እሱ ከሱ ምንም የምትሰወር ነገር የለችም እሱ ሁሉ ነገር ሰው እንዳያየን ልንደብቅ እንችላለን ልንሰወር እንችላለን፣ ላኪን ከሀሊቁ ማንም የሚሰወር የለም በዚች ምድር ላይ ሰምና ማለት ነው። እና ሁላችንም ሞት እንዳለ ብቻችንን መቅረት ያ ሁሉ አጃቢ አስቡት። እኔ አፈር አልብሰው ሲመለሱ በጣም ነው በቃ ልቤ ይሸበራል። እንደዚህ ልቤ አለቀስኩ። ዋነብሴ እኔም ቀን እኮ አትቀርም። ቀኔ እየቆጠረች ነው እንጂ ግን ካቲመን አላህ ያሳምርልኝ መጨረሻን አላህ ያሳምርልኝ። ትንሹንም ትልቁንም ወንጀልን አላህ በረህመቱ በዝነቱ እሱ ይቀፍርልኝ አውቂም ታላቅም የሰራሁትን ወንጀሌን ሁሉ እሱ ረሂም ነው፣ አዛይ ነው፣ ሮህ ነው። አላህ ዬ አፉ ይበለኝ፣ አፉ ይበላቸው። መጨረሻችን ያሳምርልን። አሁን ጊዜ በቃ ልባችን ደረቅ ብሏል። ሁሉ ነገር ሞት እንደሌለብን ግን አንድ ነገር እኳ እንደዝግ ጎናችንን እኳ ውጋት ቢይዘን መተንፈስ የማንችል ሰዎች ነን እኮኝ ጉሮሯችን የሆነ ነገር ቁስለት ቢኖር ውሃ መጠጣት የማንችል ሰዎች ነን። እዚህ እዚጋ ጣታችን አምጣታችን ብትታመም ሁሉ ነገራችንን ይነዝረናል፣ ይመዝናል። ወላሂ ጤናንም ያህል ነገር የለም። አላህ የሰጠን ናእማ ይህም ሁሉ ነእማ ሰጥቶን ለሰው ልጅ አንተዛዘንም። በዘረኝነት በብሔርተኝነት ተጠምደን እሷ እንደዚህ እሱ እንደዚህ አባራቸው በላቸው በርህራሄ የሌለበት ጊዜ ነ ያለን ነው። ጨካኝ ሰዎች ሁነናል። እንደዚህ እያየን በቃ ነገ ጠዋት ያችም አንተም ኃይለኛዋንችም መጥፎ ሁላችንም ይች ቀናት አትቀረለ ምንም የሰው አቃጭ በረበር ነው በላ ነው ያዝ ነው። አላህ ስብሃነ ተዓላ ካቲማቸው ካማረ ሰዎች አላህ ያድርገን። ካቲማችሁን አላህ ያሳምርላቸው፣ ረጅም እድሜ ይስጣቸው። እሱ አላህዬ ሞት አይቀርምና እና አላህዬ መጨረሻችን ያሳምረልን ረዥም እድሜ ዕድሜያችን ረዘም ያርግልን። ተከይረ ስራ ጋር ሰላም ለሀገራችን፣ ሰላም ለህዝባችን። ሀገራችንን ሰላም ያድርግልን፣ ከዘረኝነት ያውጣን። ህዝባችን ሰርቶ በልቶ የሚያድር አላህ ያድርገው። ጉልበት አለው፣ ቅዋ አለው፣ መስራት ይችላል፣ ግን ሰላም የለም። ሰላም ከሌለ ደግሞ ማንኛውም ሰው ሰርቶ መብላት አይችልም። እና ሰላም ለሀገራችን፣ ሰላም ለህዝባችን። ወሰላሙ አሌይኩም ወረህመቱላሂ ወበረካቱ።